ሰላም ጤና ይስጥልን ልውዲቻና በትፍት ተከታታዮች ዕለታዊና ትኩስ መረጃዎች አሉ። አምሳ አለቃ መንግስት አቅት ሰላም ጥሪ ተቀብሏን፣ እንዲሁም በኮንትሮባንድ በቁጥጥር ስር የዋሉ መሳሪያዎች አሉ ልፋኑ ሊተላልፍ የነበረ በተደረገ ኬላ ፍተሻ ማለት ነው። እንዲሁም ጉምርክ ወደ ዘጠና ሚሊዮን የሚደርስ ግምት ያለው ንብረትን በቁጥጥር ስር ማዋሉን ተሰምቷን፣ እነዚህን ጉዳዮች እንዳስሳለን። ወደ ቀዳሚው መረጃችን ቀጥታ ከዚህ ጋር አያይዘን ስናልፍ መነሻውን ከባህር ዳር ያደረገው ህገ ወጥ የጦር መሳሪያ በጌሾ ውስጥ ተደብቆ ለፋኑ ነው ቡድን ሊተላለፍ ሲል በኬላ ፍተሻ በቁጥጥር ስር መዋሉን የግልገል በለስ ከተማ አስተዳደር ፖሊስ ገልጿል። በተደረገው የኬላ ፍተሻ አራት አጣፊ ክለሽ ከአምስት ካዝና፣ እንዲሁም ሁለት ህገ ወጥ የጦር መሳሪያ አዘዋሮች ጋር በቁጥጥር ስር መዋሉ ተገልጿል። ህገ ወጥ የጦር መሳሪያች በቁጥጥር ስር የዋሉት መነሻውን ከባህር ዳር አድርጎ ወደ ጃዊ ይጓዝ በነበረ ሐይሩፍ መኪና የታርጋ ቁጥር 2658 አማ ኮድ 3 በጫናው ሀያ ኩንታል ጌሾ ውስጥ ተደብቆ ሊተላለፍ እንደነበረ ተገልጿል። ማለት ነው እንደዚህ ኮንትሮባንድን፣ ህገወጥ ህገ የጦር መሳሪያ ዝውውር፣ መንግስትም ህግ የማስከበር ዘመቻውን አጠናክሮ ጎለጎል እንደሚወስድም ተገልጿል። ሌላኛው መንግስት ያቀረበለትን የሰላም ጥሪ አምሳ አለቃ ተቀብለዋል። አረቲ ከተማ ነበልባል ክፍለ ጦር አመራርና አሰልጣኝ የነበረው አምሳ አለቃ ፈለቀ ሰር ጤ ላይ አረርቲ ከተማ የጸጥታ ኃይል ሰላምና አማራጭ በመጠቀም አንድ ሰደፍ ክላሽ ከ30 ጥይት ጋር አድርጎ እጅ መስጠቱ ተገልጿ ማለት ነው። ውድ ቻናል ቤተሰብ ተከታታዮች፣ መንግስት ያቀርብልን የሰላም አማራጭ መቀበል ሽንፈት አይደለም። ለአካባቢያችን ብሎም ለሀገራችን ዋነኛ ሚና ከሚጫወት አንዱ ሰላም ነው። ለዚህ ደግሞ አምሳ አለቃ በዚህ መንግስት ያቀርብልን የሰላም አማራጭ ተጠቅሟን እጅግ እናመሰግናለን። እዚህ ጋር አየዘን ሌላኛው መረጃችን በወገራ ወረዳ እና አካባቢ ሲንቀሳቀሱ የነበሩ የፋኖ ቡድን አባላትን የመንግስት የሰላም ጥሪ ተቀብለው መግባታቸው ሌላኛው መረጃ ተገልጿል። በዚህ አጋጣሚ እነዚህን ልናመሰግናቸው እንፈልጋለን። ሌላ በው ስለ ሻቢያ የተሰጠ መግለጫ አለ። ጀኔራል ዮሐንስ ገብረ መስቀል አሁን ጦርነት ከተጀመር ሻቢያ እንደ ቀድሞ ግማሽ ጭንቅላቷን ላጭተን ብቻ አንተዋትም ጭንቅላቷ ሙሉ በሙሉ እንላጫታለን ሲል ጀኔራል ዮሐንስ ገብረ ቃል ማለት ነው። ስለዚህ አይጀምር፤ ከተጀመረ ግን እስከዚህ ድረስ የመሄዳታችን እስከ መጨረሻው መግፋታችን ግድ መሆኑን አንዱ የማላክት መሆኑ አማላክች ጉዳይ ነው። በማዕከላዊ ጎንደር ዞን በምስራቅ ደንቢያ ወረዳ ጀግናዊ ጥምር ጦር ትምህርት ቤት መሽጎ ባደረገው ጽንፈኛ ኃይል በተወሰደው አስደማሚ ኦፕሬሽን ካርባሌም ሲደመስ ሀይ የሚሆን ደግሞ መማረክ መቻሉን ተገልጿል። ይህ የተገለጸው በተለይ ከእነዚህ ውስጥ ከተወሰደው እርምጃ አንደኛ ሻለ ሻለቀመሪ ፈንታው ወንዴ ስናይፐር እንደያዘ ነው አበበ አብርሃረው ክላሽ እንደያዘ፣ ሞገስ ታለመ ክላሽ እንደያዘ፣ አስቻለው ክላሽ እንደያዘ፣ ምስጋ ነው ክላሽ እንደያዘ፣ ክንዱ አላቸው ክላሽ እንደያዘ፣ ደረበ ብርሃኑ ክላሽ፣ ጌትነት ወርቁ ክላሽ እንደታጠቁ ማለት ነው። አጠቃላይ ክላሽ የምላቸው ታደሰ ክላሽ ታጣቂ የነበረ ዋሴው ቢሆነኝ፣ ጀሌ ባዶ እጁን ማለት ነው፣ ወይም ደግሞ ተመራቂ ሊሆን ይችላል። ሙላቱ ወርቄም፣ አድኖ ብርሃኑም፣ ተመስገን እነዚህ ሁሉ ጀሌ እንደሆኑ ናቸው። መንግስት ባደረገው ኦፕሬሽን እና ሌሎችን በስም ያልተጠቀሱ በምርኮኛ እና ሌሎችን እስከ መጨረሻው እንደተሸኙ ነው መረጃው የሚያመላክተው። መንግስት ሕግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። የመንግስት ያቀረበለት ሰላም ጥሪ ደግሞ ለተቀበሉ እየተቀበለ ይገኛል ማለት ነው። ሌላኛው መረጃችን የፖሊስ አመራሪ ቻሌንጅ ስልጠና ተጀመረ መሆኑ ተገልጿል። የኢትዮጵያ ፌዴራል ፖሊስ ሰራዊት ግንባታ ዋና መምሪያ ኃላፊ ክቡር ምክትል ኮሚሽን ደቻሳ ቢተማ የፖሊስ ሰራዊት በየትኛውም አየር ጠባይና መልካም ምድር የሚሰጠውን ግዳጅ በብቃት በመወጣት ፀረ ሰላም ኃይሎችን እንቅስቃሴ ለመግታት የፖሊስ ቻሌንጅ ስልጠና ከፍተኛ አስተዋጽኦ እንዳለው የገለጹ ሲሆን ከኢትዮጵያ ፌዴራል ፖሊስ፣ ከአዲስ አበባ፣ ከድሬዳዋ ከፖሊስ ጠቅላይ መምሪያዎች ለተወጣጡ ለሶስተኛ ዙር ስልጠናዎች እየተሰጠ ባለው ስልጠና ላይ ነው የተናገሩት ተቋሙ አቅምን በማጠናከር ውጤታማ ኦፕሬሽን ስራዎችን የበለጠ ለማካሄድ የፖሊስ አመራርና አባላት በተሟላው ወትሮ ዝግጅትነት አዳዲስ ፖሊሲያዊ ተልኮችን በብቃት እንዲወጡ ለህብረተሰብ ፍላጎት ጥያቄ ፈጣን መላሽ እንዲሰጡ ለማድረግ ስልጠናው ከፍተኛ ጠቀሜታ እንዳለው ክቡር ምክትል ኮሚሽነር ተናግሮ ማለት ነው። ስለዚህ ስልጠናው እንግዲህ ቻለንጅ በብቃትና ለማህበረሰቡ ለሚሰጠው ከፍተኛ አስተዋጽኦ ስልጠናው ተገቢ እንደሆነ ነው የገለጹት። ወደ የቻናል ቤተሰብ ተከታቶች ለሀገራችን የሚያስፈልግ ሰላም ነው እና ደግሞ እንዲህ ማንኛውም ጸጥታ ጋር በመቀናች በተለይ ከመንግስት ተቋማት ጋር የምንሰረው ስራ እጅግ ለሰላማችን ከፍተኛ አስተዋጽኦ አለው። ሌላኛው ጉዳያችን ጋር ይዘን የምናልፈው የኢትዮጵያ የፌደራል ፖሊስ ከጉምርክ የማረከውን ወደ 90 ሚሊዮን የሚገመት በእነ ሶስት ወር ውስጥ ነው። ጉምሩክ የያዘ እጅግ የሚያሳፍር ጉዳይ ነው። ህዝባችን በምን ያህል በኮንትሮባንድ እንደተጠመደ ጉምርክ ላይ አንዱ የሚያመላክት ጉዳይ ነው። የኢትዮጵያ የፌደራል ፖሊስ ከኢትዮጵያ ጉምሩክ ኮሚሽን ጋር በቅንጅት በመስራቱ በዋሳ ቅርንጫፍ ጮጮ መቆጣጠሪያ ጣቢያ ባለፉት ሶስት ወራት ከ90 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች መያዛቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከያ ጠቅላይ መምሪያ ኮንትሮባንድ ቁጥጥር መምሪያ 15ተኛ ሬጅመንት ሶስተኛ ሻምበል አዛዥ ረዳት ኢንስፔክተር አባስቱ ቱሳ በመቆጣጠሪያ ጣቢያው በኤግዚቪትነት ከተያዙ ኮንትሮባንድ እቃዎች መካከል መድኃኒቶች፣ ኤሌክትሮኒክስ እንዲሁም አልባሳት፣ ኮስሞቲኮች ይገኙበታል ሲል ገልጿ ማለት ነው። እነዚህ አሁን የተጠቀሱ በኮንትሮባንድነት ወይም በህገ ወጥ መንገድ የተያዙ ወደ ዘጠና ሚሊዮን ብር ገቢ የሚገኝባቸው መሆኑን የተገለጸው ስለዚህ ከዚህ ድርጊት እንግዲህ መቆጠብ ያስፈልጋል። እጅግም አስነዋሪ፣ አሳፋሪ ድርጊት ነው። የኢትዮጵያ የፌዴራል ፖሊስ ኮንትሮባንድ ቁጥጥር መምሪያ 15ኛ ርጅመት ሶስተኛ ሻምፕል ምክትል አዛዥ የረዳት ኢንስፔክተር ደሜ ለብታ በበኩላቸው ከዚህ ቀደም በቀጠነው አደንዛዥ እጾችም እንዲሁም የጦር መሳሪያዎች ዝውውርም ሌሎች ህገወጥ የንግድ እንቅስቃሴ በስፋት የሚስተዋልበት እንደነበር አስታውሰዋም ማለት ነው። ስለዚህ ህገ ወጥ የጦር መሳሪያዎች ሁሉ እንደሚዘዋወር በዚሁ አጋጣሚ ተገልጿል። ከዚህ ድርጊት እንግዲህ መቆጠብ ያስፈልገናል ማለት ነው። ሌላኛው መረጃችን አዚህ ጋራ የይዘን ቀጥታ ስለ ቀይ ባህር ጉዳይ የወጣ መረጃ አለ። እሱን ጉዳዮች በተለይ የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ህዝብ የፖለቲካና የኢኮኖሚያዊ በደል ለመፍታት ብቻ መሆኑን አንድ አዲስ ጥናት አመላክቷል። የሆርን ሪቪው ተመራማሪ ዮሐንስ ይዝዘው ትንታኔ እንደሚያሳየው ከሆነ ታሪካዊ መኖሪያው በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ህዝብ በተለይም የኤርትራ የኢትዮጵያ መገንጠል ዋነኛ ሰለባ ነው ሲል ይገልጻል። ጥናቱ እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝብ ውሳኔ የአፋርን ህዝብ ያካተተና መሬታቸውን በመከፋፈል የኢትዮጵያ ታሪካዊ የወደብ መብት የዘጋ ሂደት ነው ሲልም ያትታን። የኤርትራን መገንጠል ያስከተለ ውጤት በአፋር ህዝብ ላይ ድርብ ጭቋና አስከትሏን ሲል የሚያትታን አንደኛ በኢትዮጵያ በኩል ያሉት አፋሮች ታሪካዊ ባህር መውጫቸው የሆነውን የአሰብ ወደብ በማጣታቸው ከባድ ኢኮኖሚ ጉዳት ደርሶባቸዋን ሲል የሚገልጸን በሁለተኛ ደረጃ በኤርትራ በኩል የቀየሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቋና፣ መፈናቀልና የፖለቲካ መገንጠል እንደደረሰባቸው በሺዎች የሚቆጠሩም ወደ ኢትዮጵያ፣ ጅቡቲ ለመሰደድ እንደተገደዱ ጽሑፉ ያብራዳን ለማለት ነው። ሁለቱም ሀገራት የኢትዮጵያ፣ ኤርትራ የአፋርን ህዝብና በጥርጣሬ ሲመለከቱ ቆይተዋል። ይህም በቀጣናው ልማትና ፖለቲካዊ ተሳትፎ ወደ ኋላ እንዲቀር አድርጓቸዋን ሲል ተነተነ። ትንታኔው እንደሚያስገነዘበው የኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋር ህዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋርን ህዝብ የፖለቲካ ወይ በኢኮኖሚያዊ አቅም ማጎልበት፣ መብቱን ማክበር እና እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦ ፖለቲካው አስፈላጊነትም ነው ሲል ጥናቱ ያመላክታ ማለት ነው። እጅግ በሚገርም ሁኔታ ስለዚህ የአፋሮች ጉዳይ አሁን የጀመሩት እንቅስቃሴ በግልጽ የሚያመላክት ጉዳይ ነው። ለነጻነታቸው ብቻ ሳይሆን በፖለቲካም፣ በኢኮኖሚ፣ በማህበራዊም ተጽዕኖ እንደደረሰባቸው አንዱ የሚያሳይ ጉዳይ ነው፣ ትንታኔው እንደሚገልጸው ከሆነ ማለት ነው። ስለዚህ የአሰብ አፋሮች በቆራጥነት የገፉበትም አንድ በዚ ጉዳይ እንደሆነ ነው የሚያመላክተው። ወደ ቻና ቤስ ተከታታዮች በሌላ መረጃ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዱ ተመኘው።